ይህ አባት ለእምነቱ የከፈለው መስዋዕትነትና የጽናቱ ጥልቀት ከሌሎች ቅዱሳን በተለየ መልኩ እንድናስበውና እንድንደመመበት ያደርገናል። ቅድስናው ለትውልድና ትውልድ ሲነገር የሚኖር በመከራ እሳት ውስጥ አልፎ እንደ ወርቅ የነጠረ በጨለማ ውስጥ የበራ የማይጠፋ ኮከብ ነው። እርሱ በቃልም ሆነ በተግባር የኖረለትን የክርስትና ሕይወት የከፈለውን የሰማዕትነት ዋጋ ያሳየውን የአባትነትና የእረኝነት ጥግ አይደለም፣ የሰው አንደበት፣ የታሪክ ድርሳናትን በሙላት ዘርዝረው ሊጨርሱት የሚችሉ አይመስልም። ዜና ገድሉ ስለዚህ ቅዱስ አባት ሲናገር የመርዓስ የንጋት ኮከብ ጻድቅ ገዳማዊ ጳጳስ ሐዋርያ ሰማዕትና ሊቅ በሚሉ ልዩ ልዩ የክብር ስሞች ነው። የዛሬው ባለ ታሪካችን እውነተኛ የክርስትና ሕይወትና የጵጵስና ሹመትን ምንነት በተግባር ያሳየ የቤተክርስቲያን ፋና፣ የመንጋው እውነተኛ እረኛ፣ ከክርስቶስ ፍቅር ማን ይለየናል የሚለውን ቃል በሕይወቱ የተረጎመ ታላቅ አባት ነው። ይህ ቅዱስ አባት እንደ ሰማዕታት የማይነገር ግርፋትን፣ እስራትና የሰው ልጅ ሊሸከመው የማይችለውን የሥጋ መቆራረጥን የተቀበለ፣ እንደ ሊቃውንተ ቤተ ክርስቲያን በጉባኤ ተገኝቶ መናፍቃንን የረታ፣ እንደ ሐዋርያት ወንጌልን በተግባር የሰበከ፣ ብዙዎችን ወደ ክርስቶስ የመለሰ፣ በጾምና በጸሎት የተጋደለ፣ ብዙ ገዳማውያን ሊከተሉት የሚገባ የጽናት ተምሳሌት ነው። ውድ ተመልካቾች ዛሬ ለክርስቶስ የነበረው ፍቅር ጥልቀቱ እንደማይለካ ውቅያኖስ ስለሆነለት ለእምነቱ ሲል መከራን መቀበል ምግብና መጠጡ ስለነበረ የሥጋውን መቆራረጥ እንደ ድል አክሊል ስለተቀበለ የጽናትና የእምነት ተጋድሎ ሕያው ምስክር ስለሆነለት ድንቅ አባት ነግራችኋለሁ። ይህ የቅዱስ ቶማስ ዘመርዓስ አስደናቂ ታሪክ ነው። ገና ከሕፃንነቱ ጀምሮ መንገዱ የተለየ ነበር። ድክ ድክ እያለ የዓለም ግርግርና ጫጫታ ሳይስበው ልቡናው ወደ ቅዱሳት መጻሕፍት ምስጢር ተሳበ። ቀን ከሌሊት እርሱ ለዓለም ጨዋታ ጀርባውን ሰጥቶ የፈጣሪውን ቃል ይመገብ ነበር። የአባቶቹን ትምህርት በስስት እያጠና የሃይማኖትን መሠረት በልጅነት አእምሮ ይመዘግብ ነበር። ወጣትነቱ ሲፈካ የዚህ ዓለም ከንቱነት ውበትና ፈተና እርሱን ሊያታልለው አልቻለም። ይልቁንስ በልቡ ወደ ገዳማዊ ሕይወት፣ ወደ ምናኔ፣ ወደ ፍጹም ለፈጣሪ መሰጠት ተሳበ። የከተማውን ጩኸት ትቶ የምድረ በዳውን ጸጥታ መረጠ። ዓለምን ንቆ ወደ በረሃ ገባ። በዚያም ሕይወቱ ተቀየረ። ቀኑን በጾም ሌሊቱን በጸሎትና በስግደት ያሳልፍ ጀመር። እንቅልፍ ላይኑ እረፍት ለሰውነቱ እንግዳ ሆኑ። በረሃብና በጥም ሰውነቱን እያስጨነቀ ነፍሱን ግን በመንፈሳዊ ምግብ ያጠግባት ነበር። ያለማቋረጥ በመትጋት ለድሆች እና ለችግረኞች ባለው ጥልቅ ርኅራኄ ልቡ ይነድ ነበር። እንባቸው እንባው፣ ህመማቸው ህመም ሆነ። ይህ የቅድስና መሠረት፣ ይህ ለፈጣሪና ለፍጡራኑ የነበረው ፍቅር ወደፊት ለሚጠብቀው መከራ የሚያዘጋጀው የጽናት ዓለት ሆነለት። ነገር ግን ይህ መንገድ እርሱ ብቻ የመረጠው አልነበረም። የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ለራሱ ልዩ አገልግሎት አስቀድሞ አጭቶት ነበር ከእናቱ ማህፀን ጀምሮ ለይቶት ነበርና፣ ጊዜው ሲደርስ የሰማይ ጥሪ ደረሰው። ያችን የመርዓስ ምድር ያንን ህዝብ እንዲጠብቅ እንደቀደሙት ሐዋርያ ተረኛ ሆኖ እንዲያገለግል ተመረጠ። የጵጵስና ክብር፣ የመንጋው ረኝነት በአደራ ተሰጠው። እንዴት ያለ የተቀደሰ ኃላፊነት ነው! እንዴት ያለ የከበረ ጥሪ ነው! ነገር ግን ይህ ክብር፣ ይህ ሹመት ቀላል ጉዞ አልነበረም። ገና ከመነሻው ይህ የተቀደሰ አደራ ከሰው ልጅ የመረዳት አቅም በላይ በሆነ በሚያስደንግጥና በሚዘገንን መከራ እንደሚፈተን ማን አስበው ይሆን? የጽድቁ መሰረት የቱንም ያህል የጸና ቢሆን ሊመጣ ያለው የፈተና ማዕበል ግን ሁሉንም ነገር ሊያናውጽ የተዘጋጀ መሰለ። የጨለማው ጥላ ከሩቅ ማንዣበብ ጀምሯል። ወደፊት የሚጠብቀው መከራ ልኬት የሌለው ይመስላል። ለአራት አስርት ዓመታት ሙሉ ያችን ቅዱስ ኃላፊነት ተሸክሞ አገለገለ። ጊዜያት ነጎዱ፣ ሰላም የሰፈነባቸው የሚመስሉ መንጋው በእርጋታ የሚሰማራባቸው ነገር ግን ደግሞ የስጋት ደመና ከሩቅ የሚታይባቸው፣ የመከራ ንፋስ የሚነፍስባቸው፣ የፈተና ማዕበል ዳር ዳር የሚልባቸው ጊዜያት ቀስ እያሉ ቀረቡ። በሰላሙም ሆነ በመከራው ዘመን ግን የቅዱስ ጳውሎስ ታላቅ ቃል በልቡ ታትሞ ነበር የሚኖረው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ይህ ቃል መመሪያው፣ ጋሻው፣ የጽናቱ ምንጭ ሆነ። ከጸናበት የክርስቶስ ፍቅር ምንም ነገር ሊለየው እንደማይችል በሙሉ ልቡ ያምናል። ነገር ግን የተሰጋው ማዕበል፣ ያ የተፈራው መከራ ደረሰ። በድንገት እንደ መብረቅ የጨለማው ዘመን መጣ። ጨካኙ ንጉሥ ዲዮቅልጥያኖስ በክርስቲያኖች ላይ የጥላቻ ሰይፉን መዘዘ። በመላው ግዛቱ እምነታቸውን ላለመካድ የቆረጡትን ለማሳደድ፣ ለማሰቃየት፣ ለመግደል የሽብር አዋጅ አወጀ። የምድር ገጽ በቅዱሳን ደም ረሰረሰ። የዚህ የጭካኔ ማዕበል ሞገድ እስከ መርዓስ ምድር ድረስ ደረሰ። ከንጉሡ መኳንንት አንዱ ልቡ በጣዖት አምልኮ የነደደ እጁ በንጹሐን ደም የታጠበ ወደ መርዓስ መጣ። ዓላማው አንድ ነበር፣ ያንን በጽናቱ የታወቀውን ለክርስቶስ ብቻ የታመነውን ጳጳስ ቶማስን በማንኛውም መንገድ ለጣዖታት እንዲሰግድ ማስገደድ፣ ካልሆነም ከምድር ገጽ ማጥፋት ነው። መልክተኛው ከተማዋ እንደደረሰ የጳጳሱን መኖሪያ አወቀ። ወታደሮቹን ላከ። እንደ አውሬ ያንን የእግዚአብሔር ሰው ያዙት፣ ያለ ምንም የደበደቡት በለበሰው የክህነት ልብስ ያገለገለው ሕዝብ በሚያየው መንገድ ላይ በምድር ላይ እየጎተቱ ወሰዱት። ያችን ያገለገላትን የበረከት እግሩ የረገጣትን መሬት እርሱን በመደብደብና በመስደብ አረከሷት። የአባትነት ክብሩ ተገፈፈ። የሹመቱን ልብስ በደም ተነከረ። መንጋው በፍርሃት ተዋጠ። ሰማዩ አለቀሰ። ያ አስፈሪው ያ የማይቀረው የጭንቀት ሰዓት ደርሶ ነበር። የአንዱ ጽናት፣ የሌላው ጭካኔ ሊፋጠጡ ሆነ። በደም የተነከረውን የተጎተተውን የእግዚአብሔር ሰው በፊቱ አቆሙት። የመኮንኑ ዓይኖች በንቀትና በጭካኔ ተሞልተው ነበር። ድምፁ እንደ ነጎድጓድ አስተጋባ። ላማልክቱ ስገድ ሲላም ባረቀ። ለአፍታ ጸጥታ ሰፈነ። የወታደሮቹ የጦር ዕቃ ድምፅ፣ የተሰበሰበው ሕዝብ የፍርሃት ትንፋሹ ብቻ ይሰማል። ቅዱስ ቶማስ ግን ምንም እንኳን አካሉ በድብደባ ቢዝልም፣ መንፈሱ ግን አልተንበረከከም ነበር። ፊቱን ወደ መኮንኑ አቀና። አይኖቹ የሰማዕታት ቆራጥነት ይታይባቸዋል። ድምፁ የረጋ ነገር ግን ደግሞ እንደ ብረት የጠነከረ ነበር። እኔ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ በቀር ለረከሱ ጣዖታት አልሰግድም ለረከሱ ጣዖታት የሚሰግዱ ሁሉ የተረገመ ነው። ከእግዚአብሔር በቀር የሚሰገድለት ሌላ አምላክ የለም። ይህ ያልተጠበቀ ደፋር ምላሽ የመኮንኑን ቁጣ እንደ እሳት አነደደው። በቅዱሱ ጽናት ተበሳጨ። ያ ሁሉ ድብደባና ውርደት ሊሰብረው አለመቻሉ አናደደው። ወዲያውኑ የጭካኔ ትእዛዙን አስተላለፈ። የማያባራው ልብን የሚሰብረው ስቃይ አንድ ብሎ ተጀመረ። ትልልቅ ጋኖችን አመጡ። የዘይት ድፍድፍ በውስጣቸው አን ተከተኩ የሚፍለቀለቀው የሚንጣጣው ዘይት እንደ ገሃነም እሳት ንቦጎቦግ ነበር። ያንን የሚንቦጎቦግ የሚያቃጥል ዘይት ወስደው በቅዱሱ ባዶ ስጋ ላይ አፈሰሱት። ስጋው ተቃጠለ፣ አጥንቱ ተጠበሰ። ነገር ግን በዚህ አላበቁም። ልባቸው በክፋት የታወረ ነበርና ያንን የፈላ ዘይት በአፉ በአፍንጫው ውስጥ ጨምሩበት። እስቲ አስቡት የሚንተከተክ ዘይት ወደ ሰውነት ውስጥ ሲገባ ዓላማቸው ግልጽ ነው፣ የማይታሰብ ህመም ማድረስ፣ የሰው ልጅ ሊቋቋመው የማይችለውን ሥቃይ ማምጣት ነገር ግን በሚያስደንቅ ሁኔታ ቅዱስ ቶማስ ይህንን ሁሉ ታገሰ። ሰውነቱ በእሳት እየተለበለበ፣ ውስጡ በፈላ ዘይት እየተቃጠለ፣ መንፈሱ ግን በጌታችን በኢየሱስ ክርስቶስ ኃይል እንደ ጸና ቀረ። አልሞተም፣ አልወደቀም፣ አልካደም። እነዚህ ከሃዲዎች ልባቸው እንደ ድንጋይ የጸና ነበር። ምሕረት የሚባል ነገር አያውቁም። ዓላማቸው ቅዱሱን ቶሎ መግደል አልነበረም። ይህንን ማድረግ እጅግ ቀላል ነው። ነገር ግን እነሱ የሚፈልጉት ነገር ሌላ ነበር። እነርሱ የሚፈልጉት በሥቃይ የተሞላ ረጅም የሥቃይ ጊዜን መፍጠር ነበር። ቅዱሱ በሕመም ሲሰቃይ፣ አካሉ ቀስ በቀስ ሲበሰብስ፣ ሌሎች ክርስቲያኖች እንዲያዩ፣ እንዲፈሩ፣ በፈጣሪያቸው ላይ ያላቸውን እምነት እንዲክዱ ማድረግ ነበር። ሥቃዩን የረጅም ጊዜ ትዕይንት አደረጉት። የክብር ባለቤት ክርስቶስን እንዲክዱ ሰዎችን ለማስፈራራት የሥቃዩን ዘመን አስረዘሙት። የቶማስ መከራ ገና መጀመሩ ነበር። ረጅሙ ጨለማው የሥቃይ ዘመን ገና እየተጀመረ ነበር። ያ ሁሉ መከራ፣ ያ ሁሉ የፈላ ዘይት ሥቃይ፣ ያ ሁሉ ግርፋትና ስድብ የቅዱስ ቶማስን ጽናት ሊሰብረው አልቻለም። እምነቱ እንደ ብረት የጠነከረ እንደ ዓለት የጸና ሆነ። በስቃዩ መካከል እንኳን ድምፁን ከፍ አድርጎ ስህተታቸውን፣ የጣዖት አምልኳቸውን ከንቱነት ይነግራቸው ነበር ይገሥጻቸውም ነበር። ይህ ጽናቱ፣ ይህ ድፍረቱ ጨካኞቹን ከንዴት በላይ ያደረጋቸው። እምነቱን መስበር ካልቻሉ ቢያንስ ከሰው ዓይን ሊሰውሩት፣ በሕይወት እያለ እንደ ሞተ ሊያደርጉት ወሰኑ። ወደ አንድ ጥልቅ ጨለማ ጉድጓድ ወሰዱት የፀሐይ ብርሃን ዘልቆ ወደማይገባበት እርጥበትና ቅዝቃዜ ወደሚሰማበት የሞት ጥላ ወደሚያንዣብብበት ቦታ በከባድ ሰንሰለት እጅና እግሩን አሰሩት። ያንን የእግዚአብሔርን ሰው ወደዚያ አስፈሪ ጉድጓድ ወረወሩት። በዚያም በድቅድቅ ጨለማ በሰንሰለት ታስሮ ለብቻው እንዲቀር ተፈረደበት። ይህ የጨለማ እስራት የአንድ ወይም የሁለት ቀን አልነበረም። እስቲ ገምቱ፣ ለምን ያህል ጊዜ በዚህ ጉድጓድ ውስጥ ያሰቃዩት ይመስላችኋል? ለአንድ ዓመት? ለአምስት ዓመት በፍጹም! ለ ሃያ ሁለት ዓመታት ሙሉ ቅዱስ ቶማስ ዘመርዓስ ሃያ ሁለት ዓመታት በጨለማ ጉድጓድ ውስጥ በሰንሰለት ታስሮ ኖረ። ነገር ግን ጭካኔያቸው በዚህ ብቻ አላበቃም። የሰይጣን ሥራ ልክ የለውምና የሥቃዩን መጠን ወደማይታሰብ ደረጃ አደረሱት። በአሰቃቂ ሁኔታ በየዓመቱ ልክ እንደ በዓል ወደዚያ ጨለማ ጉድጓድ ይመጡ ነበር። ለምን ይመስላችኋል? ሊጠይቁት፣ ሊያጽናኑት በፍጹም። በየዓመቱ አንድ የሰውነቱን አካል ይቆርጡ ስለነበር ነው። አዎ እንደሰማችሁት ነው። በየዓመቱ አንድ አካሉን ቆርጠው ይወስዳሉ። የመጀመሪያው ዓመት ምናልባት አንድ እግሩን ቆረጡት። በቀጣዩ ዓመት ሌላኛውን እግሩን፣ ከዚያም አንዱ እጁን፣ ቀጥሎ ሌላኛውን እጁን፣ ጆሮዎቹን፣ አፍንጫውን፣ ከንፈሮቹን በመጨረሻም ሁለቱን ዓይኖቹን አወጡት። ሃያ ሁለት አመታት ሀያ ሁለት የሰውነት ክፍሎች በየተራ ተቆረጡ። ሰውነቱ እንደደረቀ ግንድ እስኪሆን ድረስ ተቆራረጠ። ይህ ብቻ በቂ አልነበረም። እነዚያን እየቆራረጡ የወሰደዋቸውን የሰውነት አካላቱን ማለትም እጆቹን፣ እግሮቹን፣ ጆሮዎቹን ምን ያደረጓቸው ይመስላችኋል? በአሰቃቂ ሁኔታ ለረከሱ ጣዖቶቻቸው እንደ ዕጣን እያጤሱ ያጥኑበት ነበር። የቅዱሱን የሰውነት ክፍል እየወሰዱ በእሳት እያቃጠሉ ለድንጋይና ለእንጨት አማልክቶቻቸው መስዋዕት ያቀርቡ ነበር። እንዴት ያለ ዘግናኝ ክፋት ነው! በዚህ ሁሉ ጊዜ የእርሱ የመንፈስ ልጆች ጳጳሳቸው እንደሞተ ነበር ያሰቡት። የደረሰበት መከራ እንደ እሳት በልቶ እንደገደለው አሰቡ። በየዓመቱ መታሰቢያውን ያደርጉለት ያለቅሱለትም ነበር ከእግራቸው በታች በአንድ ጨለማ ጉድጓድ ውስጥ እረኛቸው በሕይወት እያለ አካሉ በየዓመቱ እየተቆረጠ ሊታሰብ የማይችል ስቃይን እየተቀበለ እንደሆነ ፈጽሞ አላወቁም ነበር። ነገር ግን በዚያ ጥልቅ ተስፋ መቁረጥና ጨለማ ውስጥ አንድ ትንሽ የብርሃን ጭላንጭል ታየ። አንዲት ደግ ክርስቲያን ቶማስ ዘመርዓስ ከነ ህይወቱ የተጣለበትን ጉድጓድ ታውቅ ነበር። ልቧ በርኅራኄ የተሰብሮ በየሌሊቱ ማንም ሳያያት ተደብቃ ወደ ጉድጓዱ ትወርድ ነበር ጥቂት ምግብና ውሃ እየሰጠችው ያችን የደከመች የሕይወት እስትንፋስ በዚያ ሁሉ መከራ ውስጥ እንድትቀጥል ምክንያት ሆነች። የሰው ልጅ ጭካኔ ጥግ ላይ ቢደርስም የእግዚአብሔር ርኅራኄ ባልተጠበቀ መንገድ ተገለጠ። ዓመታት አለፉ። ረጅም የጨለማ ዓመታት፣ በጨለማ ጉድጓድ ውስጥ በስቃይና በመከራ የተሞሉ ሃያ ሁለት ዓመታት። ቅዱስ ቶማስ በዚያ አስፈሪ እስር ቤት ውስጥ አካሉ እየተቆራረጠ ነፍሱ ግን ሳትታከት ፈጣሪውን እያመሰገነች ጸሎቱን ሳያቋርጥ ቆየ። ተስፋ አልቆረጠም፣ እምነቱ አልተናወጠም። በዚያ ሁሉ ጨለማ ውስጥ በክርስቶስ የተሰጠው የሰማዕትነት ብርሃን አበራለት። ከዚያም እንደማለዳ ጮራ ተስፋ በድንገት በራ። የግዛቱ ነገሥታት ተቀያየሩ። የክፋት ዘመን አለፈ። ጻድቁ ንጉሥ ቆስጠንጢኖስ በሮም ዙፋን ላይ በመንገስ ክርስትናን ተቀበለ። በመላው ግዛቱ አዋጅ አስነገረ። የታሰሩት ክርስቲያኖች ይፈቱ፣ ከእስር ቤት ይውጡ፣ አብያተ ጣዖታት ተዘግተው አብያተ ክርስቲያናት ይከፈቱ የሚለው የነጻነት አዋጅ በየቦታው ተሰማ። የተጨቆነ ህዝብ እልል አለ። የጭካኔ አገዛዝ አከተመ። ይህንን አዋጅ እንደሰማች ያቺ ደግ ሴት የቅዱስ ቶማስን ሰቆቃ እያወቀች ሚስጥር የጠበቀችው በፍጥነት ወደ ካህናቱ እየሮጠች ሄደች። በደስታ እየተንቀጠቀጠች ነገረቻቸው። በሕይወት አለ ጳጳሳችን ቶማስ አባታችን ቶማስ በጉድጓድ ውስጥ ለሀያ ሁለት ዓመታት በሕይወት ታስሮ አለ አለቻቸው። ካህናቱ መጀመሪያ ላይ አላመኗትም ነበር። እንዴት ይቻላል? ሰው በዚያ ሁሉ ስቃይ ውስጥ እንዴት በሕይወት ሊኖር ይችላል? ነገር ግን ሴቲቱ በጽናት አሳመነቻቸው። ወደዚያ አስፈሪ ጉድጓድ ወደ ቅዱስ ቶማስ ዘመርዓስ የመከራ እስር ቤት መራቻቸው። በፍርሃትና በጉጉት ወደ ጉድጓዱ ተጠጉ። ወደ ውስጥ ሲመለከቱ ያዩት ነገር ለዘላለም አይረሳቸውም። አሁን አባታቸው በሕይወት አለ። ቅዱስ ቶማስ አካሉ ተቆራርጦ፣ ዓይኖቹ ጠፍተው፣ በሰንሰለት ታስሮ በሕይወት ነበር። በድንጋጤና በአክብሮት ተሞልተው በጥንቃቄ ወደ ላይ አወጡት። እየዘመሩ እግዚአብሔርን እያመሰገኑ ያንን የተሰበረ ነገር ግን የማይበገር የእምነት ምስክር ተሸክመው ወደ ቤተክርስቲያን አመጡት በመቅደሱ ፊት በክብር ወንበር ላይ ያስቀመጡት። ቅዱስ ቶማስ ከሃያ ሁለት ዓመታት የጨለማ እስራት በኋላ እንደገና በሕዝቡ ፊት ታየ። ሕያው ምስክር፣ የሰማዕትነት ትርጉም ሆነ። ምዕመናን ተሰበሰቡ እያለቀሱ፣ በድንጋጤና በአክብሮት ተሞልተው ወደ ቅዱሱ ተጠጉ። በረከቱን ለመቀበል ብቻ ሳይሆን እነዚያን ቅዱስ ቁስሎች፣ እነዚያን ለክርስቶስ ፍቅር የተቆረጡ የሰውነት ክፍሎች ለመንካት፣ ለመሳም ለማክበር ተጉ። የእምነት ኃይል ምን ያህል ታላቅ እንደሆነ፣ የሰው ልጅ ጽናት ወዴት እንደሚደርስ በዐይናቸው አዩ። ቅዱስ ቶማስ መከራን የታገሰ ስቃይ ያልበገረው የእምነት ብርሃን ሆኖ በራላቸው። 22 ዓመታት የፈጀው መከራ፣ ያ ሁሉ የአካል መቆራረጥ ስጋውን አድክሞት አካሉን ጎድቶት ሊሆን ይችላል። ነገር ግን ክርስትናውን፣ ያንን በክርስቶስ ፍቅር የጸናውን ቅድስናውን ሊሰብረው አልቻልም። ልሂቅነቱ ሐዋርያዊ ሥልጣኑ በሥቃይ እሳት ውስጥ አልፎ ይበልጥ ነጥሮ ወጣ። በዚህ ጊዜ ነበር በቤተ ክርስቲያን ታሪክ ውስጥ አንድ ወሳኝ ምዕራፍ የተከፈተው። አርዮስ የተባለ መናፍቅ የክርስቶስን አምላክነት የሚክድ የሐሰት ትምህርቱን በመርጨት የቤተ ክርስቲያንን አንድነት አደጋ ላይ ጥሎ ነበር። ይህንን የኑፋቄ እሳት ለማጥፋት፣ የቀናቸውን ሃይማኖት ለመጠበቅ ንጉሥ ቆስጠንጢኖስ በኒቅያ ከተማ ታላቅ ጉባኤ ጠራ። ከመላው ዓለም የተወጣጡ 318 ቅዱሳን ሊቃውንት የቤተ ክርስቲያን አእማድ የሆኑ አባቶች እንዲሰበሰቡ ታዘዘ። በዚህ ታላቅ ጉባኤ ላይ ከነዚያ 318 ቅዱሳን መካከል አንዱ እንዲሆን የተጠራው ማን ይመስላችኋል? አዎን፣ ቅዱስ ቶማስ ዘመርዓስ ነው። ያ በሥቃይ አካሉ የተቆራረጠ ነገር ግን በመንፈስ የበረታው አባት ሐዋርያዊ አገልግሎቱን፣ የሃይማኖት ጥበቃውን በዚያ ታላቅ መድረክ ላይ እንዲያስመሰክር ተጠራ። ነገር ግን እንዴት ይጓዛል? እግሮቹ ተቆርጠዋል፣ መራመድ አይችልም። እጆቹ የሉም፣ መጻፍም ሆነ መደገፍ አይችልም። ደቀ መዛሙርቱ ግን መፍትሄ አላጡም። አባታቸውን በፍቅርና በአክብሮት በቅርጫት ወይም በመሶብ ውስጥ አስቀመጡት። ያንን ቅርጫት በአህያ ጀርባ ላይ ጭነው ረጅሙን ጉዞ ወደ ኒቅያ ጀመሩ። እስቲ አስቡት፣ ያ የከበረ ጳጳስ የሊቃውንቱ ሊቅ በቅርጫት ውስጥ ተቀምጦ በአህያ ላይ ተጭኖ እየተወሰደ ነው። ተመልከቱ የትሕትናውን ጥግ። ነገር ግን ክፋት እንቅልፍ የለውም። በጉዞ ላይ እንኳን እያሉ ጠላቶቻቸው ተከተሏቸው። በሌሊት ጨለማ ተሰውረው ያንን ቅዱስ አባት የተሸከሙትን ምስኪን አህዮች አንገታቸውን ቀልተው ጥለዋቸው ሄዱ። የሆነውን ነገር የተመለከቱት ደቀ መዛሙርቱ ያዩት ነገር ልባቸውን በፍርሃት አወከው። አህዮቹ ሞተዋል። ጉዞ ተቋርጧል። እንዴት አድርገው አባታቸውን ወደ ኒቅያ ያደርሳሉ? በጭንቀት ወደ ቅዱስ ቶማስ ቀርበው የሆነውን ነገሩት። እርሱ ግን በመንፈስ ቅዱስ ጸጋ የሆነውን አውቆ ነበርና አልተደናገጠም። ራሳቸውን ከአንገታቸው ጋር መልሳችሁ ግጠሙ ብሎ አዘዛቸው። በሌሊት ጨለማ የተነሳ የትኛው ራስ የየትኛው አህያ እንደሆነ ሳይለዩ የነጩን አህያ ራስ ከጥቁሩ አህያ አንገት ጋር የጥቁሩን አህያ ራስ ከነጩ አህያ አንገት ጋር አድርገው ገጠሙት። ከዚያም ቅዱስ ቶማስ በዚያ በተቆራረጠ አካሉ በዚያ በታሰረበት ሁኔታ ቃሉን አሰምቶ ባረካቸው። ወዲያውኑ በተአምር አህዮቹ ከሞት ተነሱ። ነገር ግን ንጋት ላይ ሲያዩአቸው ያ የተለያየ ቀለም ያለው ራስና አንገት እንደ እንግዳው ውበት ሆኖ ተመለከቱት። የእግዚአብሔር ኃይል የተሰበረውን የመጠገን በሞት ላይ ሕይወትን የመስጠት ኃይሉ በግልጽ ታየ። በመጨረሻም ኒቄያ ደረሱ። ንጉሥ ቆስጠንጢኖስ ወደ አዳራሹ ገባ። ለቅዱሳን ሊቃውንት ሰላምታ ሰጠ፣ ቡራኬያቸውንም ተቀበለ። የቅዱስ ቶማስን ታሪክ ያንን የሃያ ሁለት ዓመት የሥቃይና የጽናት ገድል ሲነግሩት፣ ንጉሡ በድንጋጤና በአድናቆት ተዋጠ። ንጉሠ ነገሥቱ፣ የወቅቱ ዓለም ገዢ፣ ከዙፋኑ ወርዶ በዚያ በቅርጫት ወደ ተቀመጠው አካሉ፣ ወደ ተቆራረጠው ቅዱስ አባት ቀረበ። በፊቱ ተደፋ፣ ሰገደለት ንጉሣዊ ክብሩን ትቶ በትሕትና እነዚያን የተቆራረጡ አካላቱን የሰማዕትነቱ ማኅተብ የሆኑ ጠባሳዎቹን ሳመ። ፊቱንና ዐይኖቹን በእምባ ዳበሰ። የቅዱሱን ጻድቅ የእምነቱን ጥልቀት አውቆ አባቴ ሆይ በረከት ትድረሰኝ በማለት በትሕትና ተባረከ። የሰማዕቱ ክብር በንጉሡ ፊት እንኳን አንጸባረቀ። የኒቅያው ጉባኤ ተጠናቀቀ። የአርዮስ ክህደት ተወገዘ። የቀናች ሃይማኖት ጸናች። ቅዱስ ቶማስ ዘመርዓስ በዚያ ታላቅ ጉባኤ ላይ አንዱ ምሰሶ ሆኖ ሐዋርያዊ ሥልጣኑ ዳግም ተረጋግጦ ወደ መንበረ ጵጵስናው ወደ መርዓስ ተመለሰ። ያ በቅርጫት ተጉዞ የሄደው ሰማዕት አሁን በክብርና በድል አድራጊነት መጥቷል። ወደ መንጋው እንደ ተመለሰ የመጀመሪያ ተግባሩ ካህናቱንና ምእመናኑን ሁሉ መሰብሰብ ነበር። ያ በኒቅያ ከሊቃውንቱ ጋር ያጸናውን የሃይማኖት መሠረት፣ የጸሎተ ሃይማኖትን ትምህርት፣ የቤተ ክርስቲያን ሥርዓትና ሕግ አስተማራቸውም ይህን የጸናውን የሃይማኖት መሠረት አጽንታችሁ ጠብቁ። ከቀደሙት አባቶች የተቀበልነውን ቅዱስ ትውፊት አትልቀቁ። መከራ ቢበዛ፣ ፈተና ቢከብድ በዚህ እምነት ጸንታችሁ ቁሙ በማለት አደራ ሰጣቸው። ያን ሁሉ መከራ ያሳለፈው፣ ያን ሁሉ ሥቃይ የተቀበለው ለቀናች ሃይማኖት ሲል ነበርና። ጥቂት ዓመታት አለፉ። ሰላም የሰፈነባቸው፣ ቤተክርስቲያን ያገገመችባቸው መንጋው በእረኛው መሪነት የበረታባቸው ጥቂት ዓመታት ነበሩ። ቅዱስ ቶማስ ምንም እንኳን አካሉ በሥቃይ የተጎዳ ቢሆንም በቀሪው ኃይሉ መንጋውን ሲያስተምር፣ ሲመክር፣ ሲያበረታ ቆየ። የሕይወቱ የመጨረሻዎቹ ዓመታት የረጅም መከራ ፍሬ የታየባቸው የሰላም ጊዜያት ነበሩ። ነገር ግን የሰው ልጅ በዚህ ምድር ላይ ያለው ቆይታ ጊዜያዊ ነውና፣ የቱንም ያህል ብንጸና፣ የቱንም ያህል ብንታገል ወደ ፈጣሪያችን የምንመለስበት ሰዓት ይመጣል። ለቅዱስ ቶማስም ያ የሽልማቱ የእረፍቱ ሰዓት ደረሰ። ጵጵስና ከተሾመ በአርባኛው ዓመት በነሐሴ ወር በ24ኛው ቀን የዚህ ዓለምን ድካምና መከራ በቃ ተባለ። በጸጥታ በሰላም፣ በክብር ነፍሱ ከስጋው ተለየች። ያ ለዓመታት መከራ የተቀበለው ስጋ በመጨረሻ እረፍትን አገኘ። ያቺ በጽናት የኖረችው ነፍስ ወደ ሰማያዊው አባቷ ወደ ወደደችውና ወደ ወደዳት ክርስቶስ ሄደች የእርሱ ሞት የሽንፈት ሳይሆን የድል የሐዘን ሳይሆን የደስታ ምልክት ነበር ምድራዊው ሩጫው ተጠናቀቀ ሰማያዊ ሽልማቱ ግን ገና ሊጀምር ነበር በሰማያት ታላቅ አቀባበል ተደረገለት የተቀበለው አንድ አክሊል አልነበረም የጽድቅን አክሊል ተቀበለ በሕይወቱ ዘመን ሁሉ እግዚአብሔርን በመፍራት ስለኖረ የሰማዕትነትን አክሊል ተቀበለ። ስለ ክርስቶስ ስም ሊታሰብ የማይችል መከራን ስለታገሰ፣ አካሉን አሳልፎ ስለሰጠ የሐዋርያነትን አክሊል ተቀበለ። ወንጌልን በቃልም በተግባርም ስለሰበከ፣ ብዙዎችን ወደ እምነት ስለመለሰ፣ መንጋውን በእረኝነት ስለጠበቀ የሊቃውንትን አክሊል ተቀበለ። የሃይማኖትን ምስጢር በጥልቀት ስላወቀ፣ ቤተ ክርስቲያንን በትምህርቱ ስላነጸም አራት የተለያዩ የክብር አክሊሎች በአንድ ራስ ላይ ወረዱ። ሕይወቱ ሐዋርያው ቅዱስ ጳውሎስ እንዳለው በመጽናት ፍሬ የሚያፈሩ ናቸው ለሚለው ቃል ሕያው ምስክር ሆነ። በጽናት የታገሰው መከራ የክብርን ፍሬ አፍርቷል። የቅዱስ ቶማስ ዘመርዓስ ምድራዊ ጉዞ ተጠናቀቀ፣ ሰማያዊ ክብሩ ግን ለዘለዓለም ጸና። የቅዱስ ቶማስ ዘመርዓስ ታሪክ በዘመናት ውስጥ የሚያስተጋባ ልብን የሚነካ ዛሬም የሚያስተምር ታላቅ ታሪክ ነው። ከሥቃይ የጠነከረ የእምነት ታሪክ በጭካኔ በተሞላ ሥቃይ ውስጥ እንኳን የማይናወጥ የታማኝነት ታሪክ። እውነተኛ አመራር በምቾትና በቅንጦት ሳይሆን በመከራ እቶን ውስጥ እንዴት እንደሚፈተንና እንደሚረጋገጥ የሚያሳይ ሕያው ምሳሌ ነው። ያ የተቆራረጠ የተበላሸ አካሉ የሽንፈት ምልክት አልነበረም፣ አይደለም። ይልቁንስ በክርስቶስ የተገኘ የመጨረሻው የታላቁ ድል ምልክት ሆነ። ያች ልትጠፋ የደረሰች ነገር ግን እስከ መጨረሻው ለክርስቶስ የተሰጠች ሕይወት እርሱ ሊክደው ያልፈቀደውን አምላክ ክብር ገለጠች። አካሉ ተቆራረጠ፣ ነገር ግን እምነቱ አልተቆረጠም። ዓይኖቹ ጠፉ፣ መንፈሳዊ እይታው ግን ይበልጥ በራ። የቅዱስ ቶማስ ገድል ምን ያስተምረናል ካልን የጽናትን ጥልቀት ያስተምረናል። መከራ ሲበዛ፣ ፈተና ሲከበን፣ ተስፋ የሚባል ነገር የጠፋ በሚመስልበት ጊዜ እንኳን በእግዚአብሔር ኃይል መጽናት እንደሚቻል ያሳየናል። በሰማዕትነት ውስጥ የተደበቀውን ክብርና የዘላለም ዋጋ ያስገነዝበናል። ለክርስቶስ መኖር ብቻ ሳይሆን ለክርስቶስ መሞትም ምን ያህል ታላቅ ክብር እንደሆነ ያሳየናል። እውነተኛ እረኛ መሆን ማለት ምን ማለት እንደሆነ በተግባር ያሳየናል። መንጋውን በሰላም ጊዜ ብቻ ሳይሆን በአሳዳጁ በተኩላው መንጋጋ ውስጥም ሆኖ መጠበቅ፣ መምራት፣ እስከ ሞት ድረስ ታማኝ መሆንን ያስተምረናል። ልሂቅነት በእውቀት ብቻ ሳይሆን በተግባር የተገለጠ ሕይወት መሆኑን ያረጋግጥልናል። የእርሱ ሕይወት በዘመናት ውስጥ የሚያስተጋባ ድምፅ ነው። ከክርስቶስ ፍቅር ማን ይለየናል? መከራ፣ ጭንቀት፣ ስደት፣ ረሃብ፣ ራቁትነት፣ ፍርሃት፣ ሰይፍ? አይደለም፣ በፍጹም አይደለም። በክርስቶስ ኢየሱስ በጌታችን ባለው ፍቅር፣ ለእግዚአብሔር ካለን ፍቅር ሊለየን የሚችል ምንም ኃይል የለም። ይህ የቶማስ ሕይወት መልእክት ነው። ስለዚህ እኛም ይህንን የሰማዕቱን ገድል ስንሰማ፣ የጽናቱን ጥልቀት ስናደንቅ፣ በእምነታችን እንድንበረታ፣ በመከራ ጊዜ እንድንጸና ኃይልን እንለምን። የዚህ ጻድቅ፣ የዚህ የማይበገር ሰማዕት፣ የዚህ ታማኝ ሐዋርያና ሊቅ፣ የቅዱስ ቶማስ ዘመርዓስ በረከቱና ረድኤቱ ከሁላችን ጋር ይሁን፤ አማላጅነቱ አይለየን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።